ሰላም የማራኪ ቤተሰቦች፣ ዶክተር ለገሰት ሁሉ አደገኛ ሚስጥር አጋልጠዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስተሩ ዶክተር ለገሰት ሁሉ ዘግተህበት ውጣ፣ ስራ ገበታ ላይ አትገኝ፣ አድማ ምታ የሚል አወዛጋቢ ገለጻ በመጠቀም አዲስ ሀሳብ አጋርተዋል። ሚኒስተሩ አክለው ተጋለጸ ያሉትን ጉዳይና ለጤና ባለሙያዎች የሰጡትን ማስጠንቀቂያ አሁን በዝርዝር እንነግራቸዋለን። ከዚሁ ጋር በተያያዘ የጤና ሚኒስተር ሚኒስተር ዴታው ዶክተር ደረጀ ድጉማ የጤና ባለሙያዎች የሙያ ፍቃድ ሊነጠቅ እንደሚችል አስጠንቅቀዋል። የዶክተር ደረጀ አነጋጋሪ ማሳሰቢያ በዝርዝር እናቀርብላቸዋለን። በሌላ በኩል የተለያዩ የፋኖ ኃይሎች ለአብን እየሰጧቸው የሚገኙ ምላሾች አስደንጋጭ ናቸው እየተባለ ነው። የፋኖ ኃይሎች አባላት ይህንን ምላሽ እየሰጡ የሚገኙት የአማራ ብሔራዊ ንቅናቄ ፓርቲ አብን አስቸኳይ መግለጫ ተከትሎ ነው። ንቅናቄው አብን በመግለጫው የክልሉን ሰላም ለማስፈን በማሰብ ለፋኖ ታጣቂ ቡድኖች ወሳኝ የሰላም ጥሪ ማስተላልፏል። በዝርዝር በምንመለከተው በዚህ ጉዳይ መግለጫውና ቁጣ ተ ቀላቀለበት የታጣቂ ኃይሉ ምላሽ አሁን እናቀርባለን። ክብራትና ክብራን ተመልካቾቻችን፣ መረጃዎቹን ከተከታተላችሁ በኋላ መረጃዎቹ ጠቃሚ፣ ሚዛናዊና እውነተኛ ሆነው ካገኛችኋቸው ቻናላችንን ሰብስክራይብ ብታደርጉልንና የደውል ምልክቷን ብትጫኑ ደስ ይለናል። ወደ ያዝናቸው ወቅታዊና አነጋጋሪ መረጃዎች አለፍን። ዶክተር ለገሰ ቱሉ የሙያ ስነ ምግባር በፖለቲካ ቁማርተኞች ሊጠለፍ አይገባም ሲሉ አስጠነቀቁ። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በወቅታዊው የኢትዮጵያ የፖለቲካ ምህዳር ውስጥ የብሶት ፖለቲካ እየተጫወተ ስላለው አደገኛ ሚና ሰፋ ያለ ማብራሪያ ሰጥተዋል። ዶክተር ለገሰ የብሶት ፖለቲካ አራማጆች ዋነኛ ዓላማቸውን፣ ስልቶቻቸውንና በሀገር ላይ ሊያስከትሉ የሚችሉትን አደጋ በዝርዝር አስቀምጠዋል። ይህ የብሶት ፖለቲካ የሚያልሙትን ከፍታ ለመ መጨበጥ እውቅናና ስልጣንን ለማግኘት ወይም ከረጅም ጊዜ የመረሳት በሽታዎች በማገገም ክብር ለመጎናጸፍ ሲሉ ብቻ በሰዎች ላይ ብሶት እንዲንርና ስሜት እንዲጋባ የሚያደርግ አደገኛ አካሄድ መሆኑንም አስገንዝበዋል። ዶክተር ለገሰት ሁሉ እንዳብራሩት የብሶት ፖለቲካ አራማጆች ቁልፍ ፍላጎታቸውን ከሀሳብና ከምክንያታዊነት ይልቅ ስሜትን ማነሳሳት ነው ሲሉም ገልጸዋል። ከዘላቂ መፍትሄ ይልቅ ወቅታዊ ጉዳዮችን ወይም የአጭር ጊዜ ተስፋዎችን በመመገብ እና ተጽ ተጽዕኖ በመፍጠር መንግስት በአጭር ጊዜ የጩኸት ውደቶችን እንዲጠመድ ማድረግ ነው። ለዚህም አላማቸው እንዲመች አጋጣሚዎችንና ክፍ ማናጋት ይሞክራሉ። ሰሞኑንም የጤና ባለሙያዎችን ጥያቄ መሰረት በማድረግ የሚደረገው መጋጋጥ የዚሁ ሁነኛ መግለጫ መሆኑን ሚኒስተሩ ጠቁመዋል። እነዚህ የብሶት ፖለቲካ አራማጆች መንግስት ለጉዳዩ ትኩረት እንዳይሰጠው በማስመሰል ብሶትን ያራግቡና ጎን ለጎን ደግሞ ወደ መፍትሄ የሚያመሩ እርምጃዎችን ሲወሰዱ በእነሱ ጥረት ነገሮች እየተቀ የሩ እንደሆነ አድርገው ራሳቸውን ያገናሉ። ይህም ህዝብን ለማደናገር የሚጠቀሙበት ዋነኛ ስልት ነው ሲሉም ተናግረዋል። አክለውም በህብረተሰቡ ውስጥ ስክነት እንዳይኖር ብሶት ያለ ምክንያት በማጋነን ያራግባሉ። በዘላቂነት ህብረተሰቡ የሚጠቅሙ እድገትን የሚያፋጥኑ የልማት ፕሮግራሞችን በማንኳሰስ ያቀርባሉ። ራሳቸውን ሁሉን አዋቂ ብቸኛ ሀሳቢና ተቆርቋሪ በማድረግ በማቅረብ ህዝብን በቅዠት ውስጥ ለመክተት ይሞክራሉ ሲልም ሚኒስተሩ ገልጸዋል። በተጨማሪም እነዚህ የብሶት ፖለቲከኞች እድሜ ልካቸውን ለስም የሚሆን ጠብ የሚል ነገር ሳይሰሩ፣ በአንጻሩ ደግሞ በአጭር ጊዜ ለወዳጅም ሆነ ለጠላት ፈጽሞ የማይታበይ ለውጥ እያስመዘገቡ ያሉ መሪዎችን የችግሮች ሁሉ መንስኤ አድርገው ይስላሉ። በቀረጹ ተኩይና ነጣጣይ ትርክት የህዝብን አገልጋይ መሪዎችን ከህብረተሰብ ለመነጠልና ታማኝነትን እንዲያጹ ሌት ተቀን ይሰራሉ። ለዚህ የአመት ሴራቸው በስርዓቱ ውስጥ ያሉ ሙሰኞችን በብቃት ጉድለት ከኃላፊነት የተነሱ ሰዎችን፣ አኩራፊዎችን ና የስልጣን ጥመኞችን እንደሚጠቁሙ ዶክተር ለገሰ በግልጽ ድምጽ አስቀምጧል። ዶክተር ለገሰት ሁሉ የኢትዮጵያ ህዝብ ይህንን አሰላለፍና እውነት ጠንቅቆ እንዲያውቅ አጽንኦትም ሰጥተዋል። በየትኛውም አጋጣሚ የሚነሱ ጥያቄዎች በእነዚህ ሰዎች ሲቀነቀኑ ግባቸው ምን እንደሆነና የእነዚህ ወገኖች ጩኸት ምን አላማ እንዳለው ለማንም ግልጽ ነው። ከዚህ በፊት በእነሱ እኩይ ቀስቃሽነት የጠፋ ህይወት፣ የወደመው ንብረት፣ በወንድማማቾች መካከል የተፈጠረው ግጭት መቼም የማይረሳ ነው። የእነዚህ ወገኖች ፍላጎት የመንግስትን አቅጣጫ በማሳት የዘላቂ ጊዜ ጊዜ እቅዶችንና መርሃ ግብሮችን እንዲሁም ፖሊሲዎች እንዲመክኑ ማድረግ ነው። ሆኖም ሚኒስተሩ ይህ መቼም ቢሆን እንደማይሆንለት በጽኑ አስታውቀዋል። መንግስት የማህበረሰብ ጥያቄ የሚፈታበት አሰራር ስርዓትና እቅድ እንዳለው ገልጸው በግርግርና በጩኸት እቅድ እንደማይመራም አበክረው አስረድተዋል። ዶክተር ለገሰት ሁሉ የብሶት ፖለቲከኞች የማህበረሰቡ ችግሮች ተፈታ አልተፈታ ጉዳያቸው አለመሆኑን በማያሻማ መልኩ ተናግረዋል። የእነሱ ግብ ይህን በመጠቀም ከቻሉ አንድ በግጭት እንዲናጥ ማድረግ ማድረግና ስልጣን መቆጣጠር ነው። ካልሆነ ደግሞ ስሜት እያራገቡ ትርምስና ግጭትን እየጠበቁ በተላላኪነት ረብጣ ገንዘቦችን መሰብሰብ ነው። ይህ ባይሆን ኖሮ ከህክምና ሙያ ስነ ምግባርና ሞራል ባፈነገጠ መልኩ በጣርና በስቃይ ላይ ያሉ ታማሚዎችን ዘግተህበት ውጣ፣ ስራ ገበታ ላይ አትገኝ፣ አድማምታ በሚል እኩይ ቅስቀሳ ውስጥ ባልተጠመዱ ነበር ሲሉም ገልጸዋል። አክለው ሚኒስትሩ የህክምና ባለሙያዎች ወገኑን ብቻ ሳይሆን ሀገርን ሊያፈርስ የመጣ ጠላትንም ጭምር አክሞ አድኖ ለህግ እንዲያቀርብ የማድረግ ግዴታ አለበት። የዓለም አቀፋዊ መር መሆኑንም አስምረውበታል። በመግለጫቸው የመጨረሻ ክፍል ዶክተር ለገሰ ቱሉ ፕሮፌሽናሊዝም መስት ቢ አታክ ድባይት ፖለቲካል ጋምብለርስ ኤንድ ኮንፍሊክት ኢንተርፕረነርስ ዩርፓዚስቱ ዘ ናሽናል ኤንድ ዩር ፒፕል የሚል መሳይ መረጃም አስተላልፈዋል። ሙያዊ ስነ ምግባር በፖለቲካ ቁማርተኞችና በግጭት ፈጣሪዎች ሊጠለፍ አይገባም። የሙያተኞች መሀላ ለሀገርና ለህዝብ እንጂ ለፖለቲካ ሴረኞች አይደለም፣ ማለታቸውም ነው። የኢትዮጵያ ሕዝብ ለዚህ አደገኛ የብሶት ፖለቲካ ንቁ በመሆን ሀገርንና ሕዝብን ለሚጠቅሙ የልማት ስራዎች ድጋፉን እንዲሰጥም ጥሪ አቅርበዋል። ክብራትና ክብራን ተመልካቾቻችን፣ ማራኪን ሰብስክራይብ ካላደረጋችሁ ሰብስክራይብ ብታደርጉልን ደስ ይለናል። ወደ ቀጣዩ ወሳኝ መረጃዎችን አለፍን። አብን፣ ለፋኖ ነው አስደንጋጅ ጥሪ ያቀረበ። የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴ ግንቦት አስር 2017 ዓ ም ባካሄደው ስብሰባ ከድርጅታዊና ሀገራዊ ጉዳዮች ባሻገር በአማራ ክልል ወቅታዊ የጸጥታ ሁኔታ ላይ በሰፊው ተወያይቶ መግለጫ አውጥቷል። በዚህ መግለጫ ውስጥ በተለይ ትኩረትን የሳበው ለፋኖ ታጣቂ ቡድኖች የቀረበው የሰላም ጥሪ ሲሆን የክልሉን የጸጥታ ሁኔታ እና የህዝቡን ሰቆቃ ከግምት ውስጥ ያስገባ እንደሆነም ተመላክቷል። አብን በመግለጫ ምርጫው ላይ እንዳሰመረበት በአማራ ክልል ውስጥ ባለው የጸጥታ ችግር ሳቢያ የአማራ ህዝብ ከመቼውን ጊዜ በላይ የከፋ የመከራ ቀንበር ተጭኖበታል፣ ሲልም አክሏል። ህዝቡ ሞትና ጉስቁልናን እንዲላመድ የህይወትና የንብረት ዋስትና እንዲያጣ መደረጉን ንቅናቄው ጠቅሷል። የአማራ ህጻናትና ታዳጊዎች የትምህርት መብታቸው ተገፎ ከትምህርት ገበታ ውጪ መሆናቸው፣ የጤናና ሌሎች ማህበራዊ አገልግሎቶች፣ የልማት እንቅስቃሴዎች በከፍተኛ ደረጃ መገደባቸው ተገልጿል በተለይ የመሠረተ ልማቶች በየዕለቱ እየፈረሱና እየወደሙ መሆኑ ህዝቡ አስቀድሞ ያነሳቸው የነበሩ የህይወት የአካልና የንብረት ከለላ እንዲሁም ፍትሐዊ የመልማት ጥያቄዎች ምላሽ እንዳያገኙ እንዳደረጋቸው አብን አብራርቷል። ይህ ሁኔታ የትግል ሂደቱ እንዲወሳሰብና ህዝቡ ተጨማሪና ተከታታይ ጉዳት ሰለባ እንዲሆን ማድረጉን መግለጫ ያትታል። መግለጫው በክልሉ ውስጥ ያሉ ባለሀብቶችና የመንግስት ሰራተኞች ከስጋት ነጻ ሆነው ስራቸውን እንዳያከናውኑ በየዕለቱ ለእገታና እንግልት መዳረጋቸውንም አውስቷል። ከሁሉም በላይ ደግሞ የአማራ ህዝብ ነባር እሴቶችን በመጣስ በሀገር ሽማግሌዎችና በሃይማኖት አባቶች ላይ ያልተገራና ነውረኛ ወከባ እየተፈጸመ መሆኑን አብን አበክሮ ተናግሯል። እነዚህ ዘመን ተሻጋሪ የአማራ ህዝብ ማህበራዊ እሴቶች ላይ የተከፈተው የስም ማጥፋት ፕሮፖጋንዳና አካላዊ ጥቃት የህዝቡን ማህበራዊና ፖለቲካዊ ውቅር ላይ ለረጅም ጊዜ የሚቆይ አሉታዊ ተጽዕኖ ሊፈጥር የሚችል ተግዳሮት እንደሆነም ንቅናቄ አስጠንቅቋል። በተለይም በአማራ ተወላጅ በሆኑ ታዋቂ ግለሰቦች፣ የሀገር ሀገር ሽማግሌዎች የሃይማኖት አባቶች እንዲሁም ለህዝብ በሚወግኑ ፖለቲከኞች ላይ የሚፈጸሙ አጉል ድፍረት የተሞላባቸው ፍረጃዎችና በስብና ላይ ያነጣጠሩ ጥቃቶች የአማራን ህዝብ ነባር እሴቶችና የወደፊት ወደፊት ተስፋ ለማጨለም የሚደረግ እኩይ ተግባር በመሆኑ ሁሉም ሊያወግዘው ይገባል ብሏል። አብን ባለፉት ጥቂት አመታት በሀገር ውስጥና በተለይ መሰረታቸውን በውጭ ሀገር ያደረ ጽንፈኛ አመለካከትን ያነገቡ ኃይሎችም በጥምረት የአማራ ህዝብን ትኩረት እንዳይኖረውና እረፍት እንዳያገኝ በማያባራ አጀንዳ ውስጥ ከዚህና ከዚያ ሲወዘውዙት እንዳቆዩም ይገልጻል። የእነዚህ ኃይሎች ጥምረት ምንም እንኳን አበክሮ በአማራ ክልል ስም የሚምል ቢሆንም ከጠባብ ቡድናዊ ፍላጎት ባልዘለለ የአማራ ህዝብን ተለዋዋጭ የጠላት አጀንዳ ግብአት ለማድረግ አስቻይ ሁኔታ ሲፈጥሩም ቆይተዋል። ከእነዚህ አካላት አብዛኞቹ የተለየ ሀሳብና አመለካከት ያላቸው ስም ለማጥፋት በማስፈራራት ና በማጥቃት ከአማራ ህዝብ ባህል ታሪክ ና ስነልቦና እንዲሁም ከዲሞክራሲ እሳቤ ተቃራኒ የአፈና ተግባራትን ይፈጽማሉ የፖለቲካ ና የማህበራዊ መድረኩን በወከባ ና በኃይል በተናጠል በመቆጣጠር የተለየ ሀሳብ እንዳይቀርብ የሚንቀሳቀሱ አካላት በመሆናቸው በሂደት የተሻለ ሀሳብ ያመጣሉ ተብሎ እንደማይገመት አብን አጽንኦት ሰጥቶበታል የአማራ ህዝብ መሰረታዊ ጥያቄዎችን ለማስመለስ ለረጅም ዘመን የተደረገው ዘርፈ ብዙ ትግል ከማክሸፍ ባለፈ ተጨማሪ ጉዳትና ጥያቄዎችን ለመፍጠር የሚደረግ እንቅስቃሴ ተቀባይነት ሊኖረው እንደማይችል ንቅናቄው ገልጿል። በዚህም መሰረት ከላይ ከተገለጸውና መሰል የቀውስ አዙሪቶች አሁን ላይ ከሚፈጠሩ አሉታዊ ጫናና ጉዳት በተጨማሪ ዳፋቸው ለመጪው ዘመን የሚተርፍ መሆኑን አብን ያስገነዝባል። አብን የኃይል አማራጭን እንደ አዋጭ የትግል ስልት አድርጎ ከሚወስድ የፖለቲካ ባህል አዙሪት መውጣት የሚያስችሉ ሁለገብ እንቅስቃሴዎችን እያ ያደረገ መሆኑንም አስታውቋል። ይህ የድርጅቱ ህዝቡን ከቀውስ አዙሪት እንዲወጣ የሚያደርገው ጥረት ተጨባጭ ለውጥ ሊያመጣ የሚችለው የመላው ኢትዮጵያውያን የዲያስፖራ ማህበረሰብና የልዩ ልዩ ሀገራዊና ብሔራዊ አደረጃጀቶች፣ የፖለቲካ ፓርቲዎች እንዲሁም የዓለም አቀፉ ማህበረሰብ ተሳትፎ ሲታከልበት መሆኑን በጽኑ እንደሚያምንበትም ገልጿል። በመሆኑም ህዝባችን ወደ ተሟላ ሰላም በሚመለስበት ሁኔታ ላይ ቁርጠኛ ድጋፍና ትብብር እንዲደረግም በአጽኖ ጠይቀዋል። ይህን ተከትሎም የተለያዩ የፋኖ ኃይሎች በአብን መግለጫ ላይ የተቋሙ ሀሳቦችን ሰንዝረዋል። ክብራትና ክብራን ተመልካቾቻቸው ወደ ቀጣዩ መረጃችን አለፍን። የጤና ባለሙያዎች ፍቃድ ሊነጠቅ እንደሚችል ጤና ሚኒስቴር አስጠነቀቀ። የጤና ሚኒስቴር ዴታ ዶክተር ደረጀ ዱጉማ የስራ ማቆም አድማ እያደረጉ ያሉ የጤና ባለሙያዎችን በተመለከተ ጠንካራ ማሳሰቢያ ና የማያዳግም ማስጠንቀቂያ ሰጥተዋል። ዶክተር ዱጉማ በሰጡት መግለጫ የስራ ማቆም አድማ ያደረጉ ባለሙያዎች በአስቸኳይ ወደ ስራ ገበታቸው ካልተመለሱ የሙያ ፈቃዳቸው ሊነጠቅ ትምህርታቸው ሊቋረጥ ና በየትኛውም የጤና ተቋም የመስራት እድላቸው ሙሉ በሙሉ ሊገደብ እንደሚችልም አስጠንቅቀዋል። ይህ እርምጃ በቀጥታ በታካሚዎች ህይወት ላይ እያደረሰ ባለው አደጋ ና አድማው ከሙያዊ ጥያቄዎች ወጥቶ ወደ ፖለቲካዊ አጀንዳነት መወሰዱን ተከትሎ እንደመጣም ተገልጿል። ዶክተር ዱጉማ ይህንን የስራ ማቆም አድማ የማይደረግ ይቅርታ የማይደረግ ስህተት ሲሉም ኮንነዋል። በተለይም በድንገተኛ ክፍል በጨቅላ ህጻናት ክፍል ና በወላድ እናቶች አገልግሎት የሚሰጡ ክፍሎች ውስጥ ባለሙያዎች ታካሚዎችን ጥለው መውጣታቸው አጥብቆ ተችተዋል። ይህ ተግባር በሙያ ስነ ምግባር ብቻ ሳይሆን በዓለም ጤና ድርጅት ና በሀገሪቱ ሕጎችም ጭምር እንደማይፈቀድ አስረድተዋል። የጤና ባለሙያዎች ቃል የገቡት የህክምና ስነ ምግባር ና የሰብአዊነት ኃላፊነት ወደ ጎን በመተው ታካሚዎችን ለአደጋ ማጋለጣቸው ተቀባይነት እንደሌለውም አስምረውበታል። ጤና ሴክተር ለአንድ ደቂቃ አገልግሎት ሊቋረጥበት የማይገባ ሴክተር ነው ያሉት፣ ዶክተር ዱጉማ የእነዚህ ባለሙያዎች ድርጊት በቀጥታ የህዝቡን ስቃይና ሞት ሊያስከትል እንደሚችልም አስጠንቅቀዋል። ሚኒስተር ዴታው የጤና ባለሙያዎች የሚያነሷቸው የደሞዝና የጥቅማ ጥቅም ጥያቄዎች መንግስት እውቅና የሰጣቸውና በሂደትም ምላሽ እየሰጠባቸው ያሉ ጉዳዮች መሆናቸውን ገልጸዋል። በቅርቡም የወጣው የጤና አስተዳደር አዋጅ የጤና ባለሙያዎች ነጻ የህክምና አገልግሎት እንዲያገኙ የሚደነግጉ አንቀጾችን እንደያዘና ና ከህክምና ጋር የተያዙ ጥቅሞችን በአዋጅ ውስጥ መካተል መሳተታቸውን አስታውቋል። ይሁን እንጂ አሁን እየታየ ያለው አድማ ከውጭ በሚመራ አደረጃጀትና ወደ ፖለቲካ አጀንዳ ማራመጀነት በመውሰድ የህዝቡንና የመንግስትን ግንኙነት ለመጋፋት ያለመ መሆኑንም ገልጸዋል። ዶክተር ዱጉማ አሁንም ወደ ስራ ገበታቸው ያልተመለሱ ባለሙያዎች ቢኖሩም አብዛኞቹ ይቅርታ ጠይቀው መመለሳቸውን ጠቁመዋል። ሆኖም ግን ያልተመለሱ ውስን ባለሙያዎች ላይ መንግስት የማያዳግም እርምጃ እንደሚወስድም አስጠንቅቀዋል። ይህ እርምጃ የሙያ ፈቃድ መነጠቅ በትምህርት ላይ ያሉ ሬዚደንት እና ኢንተርኖች ትምህርታቸውን ማቋረጥን ጨምሮ የጤና ባለሙያ ሆነው መቀጠል እንዳይችሉ የሚያደርጉ ከባድ ውሳኔዎችን እንደሚያካትትም አስታውቀዋል። በተጨማሪም በሶሻል ሚዲያና በተለያዩ መንገዶች የጤና ተቋማት አገልግሎት እንዳይሰጡ የማስፈራራትና ሰዎችን ወደ ጤና ተቋም እንዳይሄዱ የሚያደርጉ አካላት ላይም መንግስት የማያዳግም ሕጋዊ እርምጃ እንደሚወስድም ተናግረዋል። ዶክተር ዱጉማ በመጨረሻም የጤና ባለሙያዎች በማህበራቸው በኩል ከመንግስት ጋር በመነ ገር ጥያቄያቸውን እንዲያቀርቡና አገልግሎት ሳያቋርጡ ስራቸውን እንዲሰሩን ጥሪ አቅርበዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። መረጃዎቹ እውነተኛና ጠቃሚ ሆነው ካገኟቸቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ በደህና ቆዩን።